ሰላም ውድ የቻናል ቤተሰቦች፣ እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም፣ ከነገ ሁሉ ሰላም ነው። አልሐምዱሊላ ከእናንተ ጋር እንዴት ነው? ሁሉ መልካም። እንግዲህ ሰኢዶ፣ ዛሬ በዛሬ ቪዲዮ ሰኢዶ ነው ይችላችሁ የመጣሁት። ሰኢድ እንግዲህ አዳማ ገብቷል፣ ኢትዮጵያ እንዲሁም አዩ ያዩ ታሪክ እኮ ያልቅም ባይዘወይ መቀረጿን ስታውቅ ቪዲዮ የተቀረጸች እንደው ስታውቅ ካሜራውን ለመስበር እሮጣለች ማለት ነው። አይ ሰኢድ እንግዲህ አላህ ያውጣ ማለት ነው። ካሜራ ሳይሰበር አይቀርም። እና በነገራችን ላይ እዛው ደግሞ ውሸት እና እዛው በዛው ማለት ነው። እሱን ስታይ እንግዲህ ድንግጥ ብላ አሳዋ ዝብርቅርቅ ብሎባታል ማለት ነው። እዛው ቅይስ አድርጋ

እሱም እንግዲህ ያጸባዋን ተረጅቷታል። እየዋሸች እንደሆነ ተረጅቷታል ማለት ነው። ፈተና ነው እየቀረበላት ያለው። እንግዲህ ከአንዴ ሁለቴ፣ ሶስቴ ፈተና አቅርቡለታል። ምንም ፈተናውን ልታልፍ አልቻለችም ማለት ነው። እንግዲህ መጨረሻዋ ምን እንደሚሆን በነገራችን ላይ የውሸታም መጨረሻው አያምርም፣ መጨረሻው አያምርም ማለት ነው እና እስኪ ቪዲዮውን አብረን ዛሬ ለቅጣብይ አስተያየታችን ቀላላላ መጭሪሹ ወይ